ጽናት ይላችኋል። የኪራና የጽናት ጉዳይ እንደ ቀጠለ ማለት ነው። ጽናትና ኪራ እንግዲህ ሊስማሙ አልቻሉም። በቤት ምክንያት እሱም አጥፍቷል ማለት ነው። ምክንያቱም በውጭ መርዳት ይችል ነበር፣ ግን ቤት ውስጥ ሟጦ አምጥቷታል። የሟጠውና ማለት ነው ከስህተቱ አልታረም ብሎ፣ ጽናትም እንግዲህ ያዙ ይልቀቁኝ እያለች ነው ማለት ነው። እገላለው ብላ ተነስታለች ማለት ነው። እሱም ደግሞ ተይባክሽ ጽናት ለትንሽ ጊዜ እኔ ጋ መሆን አለባት፣ ጉዳዩን ጨረሳ እስክትሄድ ድረስ ብሎ እየተከራከራት ነበር ማለት ነው። ኒናና ክብሩን ማግጠዋል ማለት ነው። እሱን አይታሳ ኒ ያዙ፣ ልቀቁ ብላ በጽናት እና በኪራ መካከል ያለው በእኔ መጣ እያለች እያበደች ነው ማለት ነው። ውድ ቤተሰቦች፣ ጦርነቱ ሊቀጠለ ነው ማለት ነው። የሁላቸው ምስቅልቅል ብሏል ማለት ነው። ጽናትን ግራ ገብቷታል እንዴት እንደዚህ ሊሆን ቻለ እያለች ብቻዋን። ሰላም ጤና ይስጥልኝ። ዛሬ ደግሞ ጽናትን ክፍል ዘጠና ሶስትን ይጀላችሁ መጥቻለሁ። ጽናትና ኪራ እየተያያዙ ነው። አይጥና ድመት ሆነዋል ማለት ነው። እንደ ቀጠለ ነው ጦርነቱ ማለት ነው። ውድ ቤተሰቦቼ፣ ከዚህ በፊት እንግዲህ ይጣሉም ነበር፣ አይዋደዱም ነበር። አሁንም ደግሞ ጽናት ፎቶዬን አውጥተሽ ልንትልቴ ነው ወየመጣሹ ቪዲዮስ ልትለቂ ልትቀርጪ ነው ወይ የመጣሽ? ወንጅ ታመሽ አይደለም ብላታለች ቤቲ ማለት ነው። ቤቲም ደግሞ ተይ ጥናት እንደዚህ አታድርጊኝ፣ እንደዛ ስቤ አይደለም እያለች እያለቀሰች ትነግራታለች ማለት ነው። እሷም እንግዲህ እየተናደደ የውጭ ሌ ከዚህ መውጣት አለብሽ እያለቻት ነበር። እሷም የት ነው መውጣው ምን ማለት ነው ጽናት እያለች ነበር ማለት ነው እንግዲህ ክብሩና ሰኒም የተጨቃጨቁ ነበር። ሰኒም አኩርፋ ነበር ማለት ነው። ኒና ጋ ሆቴል ገብተው ስለነበረ ኒና ያው እነጽናት ጋር እየኖረች ነው ማለት ነው። ብትኖርም ከክብሩ ጋር ደግሞ ፒስ ሆናለች ማለት ነው። እሷም ደግሞ ሜሴጅ ልካ ሆቴል ምሳ እንደሚጋብዛት አሳየቻት ማለት ነው። እዚህ እዚህ ቦታ ነኝ፣ ክብሩ ጋ ነኝ ብላ አናዳት ነበርና እሱም ደግሞ ተናዱ። ኒናን ነው እየጠይቃት ነበር። ኒና አይነ ደረቅ ናት፣ አላየውም ትለዋለች። ኪራም ቁጭ ባለበት ሂጂና ገላሽን ታጠቢ ይሏታል ማለት ነው። ቤቲን ቤቲ ደግሞ አንተ እጠበይ ትለዋለች። ከዛ ኒናን ጠርቶ ነይ እጠቢያት፣ ወደዛ ወሩረሽም ከሆነ ወሩሪያት፣ ከፈለግሽም እያለስ ነበር ማለት ነው። እንግዲህ ኪራና ጽኑ እየተስማማ አይደለም። በእርግጥ ኪራ በጣም አጥፍቷ ነው ማለት ነው። ጽናትን በጣም ጎርቷታል። ትወደዋለኝ ታፈቅረዋለኝ። ግን እዛ እሱ የጉዳት ነው ያለው ማለት ነው። ሁልጊዜ ስህተት አያጣም። ስህተት ስህተት ከእሱ ጠፍቶበት አያውቅም። ሁልጊዜ ስህተቱ ከራሱ ነው። በራሱ ስህተት ብዙ ነገሮችን ያጠፋል ማለት ነው። ጽናትም ተናዳ እንግዲህ ተበሳኢታ እንዴት እንደዚህ እንትን ይላል፣ እንዴት ስንዴት ይሆናል እያልሽ ግራ ገብቷት አብረው ስተታቸውን እየሰሩ ነው ማለት ነው። ጽራት አሁን ላይ ያለችበት ሁኔታ በጣም ከባድ ሁኔታ ላይ ነው። እያለቀሰች ነበር። ደግሞ ቤቲን ና እንትራን አብረ አፍራይታቸው ማለት ነው። ኪራን ክላሶቸው ገብታ ስታይ አሁን አልታመመችም፣ እየተጫወቱብኝ ነው ብላ በጣም ተናዳ። ክብሩም ጽናት እንደዚህ አቱኝ ይሄ ነገር እያልፋል፣ እንዴት ለምን እንደዚህ ለትንሽ ጊዜ ብለሽ ትቃጥ ያለሽ እያላት ነበር ማለት ነው። ጽናት እንግዲህ አሁን ያለችበት ሁኔታ በጣም አሳዘኝ ሁኔታ ላይ ነው ማለት ነው። ሁል ጊዜ መቃጠል፣ ሁል ጊዜ መጣላት ነው ስራ። አዎ፣ ኪራ በእርግጥ እየጉዳት ነው። ከዚህ በፊት ብዙ ብዙ ነገሮችን በጽናት ላይ ጎርቷታል። አሁን ጽናት የቤት እመቤት ነች፣ ሚስት ናት። ሚስቱ እስከሆነች ድረስ ማክበር አለበት። ግን እሱ ለቤት እንዴ የተዋትን ልጅ ለምን አትጠምም? ትታምሚች ደግሞ እርዳ ካሉት በውጭ መርዳት ይችላል። ግን እሱ እንኳን ሊረዳት ቀርቶ፣ ስለዚህ የተመሳጨ ያሉት ማለት ነው። እየተደባደቡ የተጣሉ ነው ያሉት። ጽናትም ልቧ ስለተሰበረ በየቀኑ እያለቀሰች ነው ማለት ነው። ሁሌ የምታለቅሰው ጉዳዩ ምንድን ነው? አንደኛ አስቡት እስኪ እሱን ብላ ብዙ ነገሮችን እንደዛ እንኳ ተደርጋ ልጃቸውን ገላባቸዋለች። ጽናትን በስከበግዘ ከእንቅልፍ እየነቃሆነ ይቅርታ፣ ገና እየነቃው ስለሆነ እነ ጽናትን ሳያቸው ቪዲዮ አለቀም ብዬ ነው እንቅልፍ ጨርሼ ነው ማለት ነው። እና የኪራና የጽናት ጉዳይ እንደቀጠለ ነው። ውድ ቤተሰቦች ምሩና ናሆም እንግዲህ ደስ የሚል ጊዜ እያሳለፉ ነው ማለት ነው። ምን አለ እንደ ምሩ ቢይዛት አሪፍ ነበር። ኪራ ኪራ ግን እያያዛት አይደለም ማለት ነው። እንደ ምሩ እያሁን ላይ እናሁ የምናምሩ አዲስ ፉንቃ ውስጥ ናቸው። ደስ የሚል ፍቅር ውስጥ ናቸው እነሱ ማለት ነው። ምክንያቱም አዲስ ፉንቃ ውስጥ ደግሞ እንደዚህ ደስ ይላል ማለት ነው። የእነሱ የሁለቱን ተጣምረው አብረው ደስ የሚል ህይወት እየኖሩ ነው። አሁን ላይ ደግሞ ያስቸገሩ ጽናትና ኪራ ናቸው ማለት ነው። ኪራ እየተንከባከባት አይደለም ጽናትን ከዚህም ደግሞ ሰኒና ክብሩ አንድ ላይ ቢሆኑ ደስ ይል ነበር ማለት ነው። አሁን ክብሩ ሲሄድባት ያዙ ይልቀቁኝ እያለች ነው። ኒና እንዳትቀማሽ ተይ ተይ። ሰኒ ነቃ በይ፣ ና ቀልጠፍ በይ፣ ተቀላጠፊ ማለት ነው። ሰኒ ቀማችሽ ማለት አታገኘውም ጽናትን፣ ማነው ሶሪ፣ ክብሩን አታገኘውም። ጠበቃ አድርጌ አጥብቂ፣ ጭነት አጥብቂ እያልኳት ነው ማለት ነው። ምክንያቱ አሁን ኒና መታለች። ኒና ግን በነገራችን ላይ እሷም ስህተት እየሰራች ነው። በዛ ላይ ደግሞ እነ ጽናት ላይ አብራ እየሰራች ነው። ከነሱ ነው አብራ እየኖረች ነው ማለት ነው ተስማምታ ከዚህ በፊት ብዙ ስህተቶችን ሰርታ ነበር ማለት ነው። አሁን ላይ ግን ከጽናትም ጋር ተስማምታ አብራ እየኖረች ነው ማለት ነው። ጽናት ጋርም በቃ ሁሉን እውነቱን ተናግራ እየኖረች ነው። ሌላው ሲቀጥል ደግሞ ኪራ ባክህን ጽናትን አትጉዳ። ሁሌ በጽናት ጉዳይ ጉዳይ ላይ ይብቃ ማለት ነው። ነጋ መጉዳት የሰው ልጅ በጣም ከባድ ነው። ልቧ አሁን በጣም ያስጠላል ማለት ነው። እባከናት ጉዳት ጽናት ማለት ብዙ ነገር በጣም ታስብግላለች፣ ለአንተ ማለት ለአንተ ያላት ፍቅር በጣም ከባድ ነው። ልክ እንደ ምሩ ማለት ነው። አሁን ምሩ ናሆም ና ምሩን ጠባይተንባቸው አናቅም። ደስ የሚል ነገር ነው እያየንባቸው ያለ ነው ማለት ነው። ምሩና ናሆም አሁን ላይ በጣም ደስ ይላሉ በፊት ነበር ያው እሺ ሰላር አለች እሷም በፍቅር እሱም ግራ የተጋቡ ነበሩ አብረው ሳይሆኑ ማለት አሁን ግን አብረው ነው ምናምን ፍቅራቸው በጣም ነው የሚያስቀናው ማለት ነው ኪራ ግን ለጽናት ፍቅር እየሰጣት ሳይሆን እየጎዳት ነው። ሁሌ ቤቲ ቤቲ ህኒ ወኒ ቤቲ ቤቲ በቃ። ወይም ደግሞ ቤተሰቦቿ ጋር ወስደህ፣ በእርግጥ ቤተሰቦቿ ናቸውም አንተ ወሰዳት ልጃችን እንደዚህ ሆናለች አሉ። ግን ቢሆንም ደግሞ አንተ ወስደህ ለቤተሰቦቿ መስጠት ነበረብህ ማለት እዛ በውጭ መርዳት ነበረብህ። ቤተሰቦቿ ከዚሁ ሰር ቢሉህም አንተ ደግሞ እዛው በውጭ መርዳት ነበረ፣ ጽናት አይደለም። ይሄን ስታይ እኛ ሴቶች ትንሽ ነገር እንኳ ስናይ በጣም ያንገበግበናል፣ አይደል? እንዲህ ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።